ራሳችሁን ጠብቁ። አረብ ሀገር ያላችሁ እህቶቼ፣ በጤናችሁም ሆነ በገንዘባችሁም ሆነ እራሳችሁን ጠብቁ፣ ለራሳችሁ ቅድሚያ ስጡ ማለት ፈልጋለሁ። የብዙ ሰው ተመክሮ እንዲሁም ደግሞ አንዷ እህቴ አረብ ሀገር ሆና በስቃይ እያሳለፈች ያለችውን ቀንና ሌሊት ቪዲዮ ላጋራችሁ እወዳለሁ። ይሄን ቪዲዮ እስከ መጨረሻ የአንድ ሰው ታሪክ ለእናንተ ደግሞ መማሪያ እንዲሆን እና እናንተ ተምራችሁ ደግሞ ራሳችሁን እንድትጠብቁበት ነው። እሷ እያለፈች ያለችው በስቃይ በህመም ውስጥ ነው እና እናንተ ደግሞ እራሳችሁን ከዚህ ቪዲዮ ላይ ራሳችሁን ጠብቁ ማለት እፈልጋለሁ። ቪዲዮን እስከመጨረሻው እዩት፣ ሼር ላይክ፣ ሰብስክራይብ አድርጉ። ሰላም ሰላም፣ ውድ ሀገሬ ልጆች ሰላማችሁ ብዙ ትበልልኝ። እንዴት ናችሁ? ደህና ናችሁ ወይ? የኔ ዩቲዩብ ቻናልን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት እፈልጋለሁ ማለት ነው። ዛሬ እጀላችሁ የመጣሁት ለእናንተ ነው፣ እንድትጠነቀቁ ራሳችሁ እንድጠብቁ ነው። ምክንያቱም አንዷ እህቴ ከአረብ ሀገር ፎቶ ልካልኛለች፣ ምክንያቱም እግሯ ላይ ሞቅ ውሃ ፈሶ ሁለት እግሮቿ በቃ አሳያቸዋለሁ፣ ምን እንደሚመስል እና ስራ ስሰሩ ጥንቃቄ አድርጉ። ከባድ ቃ አታንሱ። ቅድሚያ ለራሳችሁ ጊዜ እንዲሰጡ ነው። ምክንያቱም በጣም ከባድ ነው። የእናንተ ህመም ለእነሱ ምንም አይመስላቸውም። ምክንያቱም ታማችሁ የታመማችሁ አይመስላቸውም፣ በእናንተ ጫማ ላይ እነሱ ስለማይራመዱ ማለት ነው። እና ጥንቃቄ ማድረግ ላለባችሁ ነገር ጥንቃቄ አድርጉ። ቅድሚያ መብላት ለራሳችሁ ጊዜ ስጡ። በቃ ጥሩ ጥሩ ነገር ብሉ። ቤት ውስጥ ፍሩት ነገር ምናምን ለእናንተ ጠቃሚ ነገር ነው። ወተት ለጨጓራ በጣም አሪፍ ነው። ጧጧ ስትነሱ እነሱ እነሱን ተጠቀሙ። በተረፈ ደግሞ እራሳችሁን ጠብቁ። ለምሳሌ ጎንደሬዋ ከአረብ ሀገር ከዱባይ መጥታ ምግብ ቤት ከፍታለች በዚህ አገልግል ማለት ነው እና ግን ከመጣች ጀምሮ እስኪ አንድ ቀን እምባዋ ደርቆ አይታችሁ ታውቃላችሁ? ሁልጊዜ እንዳለቀሰች ነው። ወይ አላገባች፣ ወይ አልወለደች፣ ወይ ትዳር አልያዘች። ገንዘቧን በሰው ተበልታለች፣ ቤቷን ፈርሶባታል፣ ጤናዋን ማታለች። እንደዚህ ከመሆን ራሳችሁን ጠብቁ፣ ለራሳችሁ ቅድሚያ ስጡ ማለት ፈልጋለሁ። ቪዲዮን እስከ መጨረሻው ይዩት፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰቦች እንደምታዩ ትንሽ አሞኝ ታይቻለሁ። ያው እንደሚያመኝ ታውቃላችሁ። ትንሽ ስራ ማቆም መስራት አልቻልኩም። በአለኝነት ወገቤ እና ያቅም ማነስ ነው አለኝ። አስቸገረኝ። ሰውነቴ እየታዘዘኝ አይደለም እና ቤተሰቦቼ ሰዎች፣ ጠፍቻለሁ እያነሳ አይደለም አዎ የስራ ስልክ ለጥፌ ስልክ እያነሳሁ አይደለም፣ ግን አንድ እንጨት ብቻ ሆነ አይነት ካልሰራት ስልኩን ማንሳት አልችልም። እና በጣም ይቅርታ ስልክ ስላሟላነሳላችሁ በቃ አላነሳላችሁ ብታ ስላምመኝ ነው። ሌላ ምንም አይነት ምክንያት ኑሮኝ አይደለም። የስራ ስልክ ለጥፈ ስልክ አታኒሽ፣ በተለያየ የሚሴስ ልኮልኝ ያላችሁ የእውነት ልሰራ ነው ስልክ የለጠፍኩት። ቤት የተከራየሁት ልሰራ ነው። ኢትዮጵያ ቁጭ አልኩት ለመስራት ነው፣ ሰርቶ ለመለወጥ ነው እንጂ ሌላ ምንም ምክንያት ኑሮኛ አይደለም። እንግዲህ ቪዲዮ ላሳያችሁ ነው። ይኸውላችሁ ቪዲዮ እንግዲህ ይታያቸውን ብዬ አምናለሁ ዋትስአፕ ላይ ስለሆነ ነው። ሁለት እግሮቿ በእሳት ተቃጥለዋል። እግሯ እንዳለ ተነፋፍቷል። ጥፍሮቿ አይታዩም። እንዳለ እሳት እንደዚህ አድርጓታል። ድስት ሙሉ የሞላ ድስት ነው የተደፋባት እና ጥንቃቄ አድርጉ ስትሰሩ፣ አብሶም ምግብ ምትሰሩ፣ ስቶፕ ስትለኩሱ ስታጠፉ፣ መዘጋት አለመዘጋቱን ቼክ አድርጉ። አብሶም ዱባይ ላይ ስንት እህቶቻችን ናቸው በጋዝ መቃጣዊ የሞቱት። እና ጋዝ መዝጋት አለመዝጋታችሁን ቼክ አድርጉ። አንዳንዴ ሲያጣድፏችሁ ሻይ አፍልታችሁ ወይም ደግሞ ውሃ ሙቃችሁ፣ የእነሱ እስቶ ታውቋታላችሁ። ስድስቱም አምስቱም አንዴ ነው የሚነደው እና ከአምስቱ አንዱን እንኳን ክፍት ትታችሁት ከሆነ ንፋስ ስለሚስብ ለእናንተ አደጋ ያመጣል ጋዜ መፈንዳት እንኳን ሌላ ለምሳሌ አንዳንዴ ሚሪንዳ፣ ፔፕሲ ጉጤው ማለት ነው። ይሄ ጣሳው አይደል አረብ ሀገር ላይ የምንጠቀመው፣ እሱን ፍርን ውስጥ ወይም እስቶብ ውስጥ ካረጋችሁት ሳይታወቅ እንኳን ጋዙ ቢለኮስ ይፈነዳ እና እናንተን አደጋ ላይ ይጥላችኋል። እንዲሁም ደግሞ ጋዝ ክፍት ከሆነ ተለብላችሁ አለመለኮስ፣ ተለብላችሁ አለመለኮስ። ትንሽ አየር መስጠት አለባችሁ፣ ዘግታችሁ መቆየት አለባችሁ። ወይም ደግሞ እንደዚህ ቀዝቃዛ ውሃ ላይ ከላይ ከክዳኑ ላይ በስፎንጅ መንከር ንፋሱ እንዲወጣ ማለት ነው እንጂ ዝም ብላችሁ አትለኩስ። ይሄ ለእናንተ አደጋ ነው። እንዲሁም ደግሞ ውሃ ስጥዱ ውሃ ስጥዱ ጥንቃቄ። አንዳንዶቹ አረብ ትዕግስት የላቸውም አውቃለሁ። ነገር ግን ደግሞ ከእናንተ የሚበልጥ ነገር ስለሌለ ጥንቃቄ አድርጉ። አሁን የዚች እህታችን ስቃይ በስደት ላይ ሁለት እግሮቿ ናታ። እንግዲህ ተነፍቷ ገና ቆዳው ይላጣል። አሁን ላይ እንዳለ ውሃ ቆጥሮ ወደ ላይ ነው። ከጥፍሮቿ ጀምሮ በቃ ሙሉ እግሯ መዳፏ የለም ማለት ትችላላችሁ ሙሉ ነው በቃ ሙሉ ግሯ የለም ማለት ትችላላችሁ። እንዳለ መንቀሳቀስም ሽንቷን መሽናትም አትችልም። አሁን ይሄ ሐኪም ቤትዶ ቆዳዋ ተነስቶ ታሽጎ ምናምን ብዙ ፕሮሰስ አለው እና ራሳችሁን ጠብቁ። እንድዚሁም ጎንደሬዋ ጎንደሬዋ ታውቋታላችሁ? ከአረብ ሀገር መታ ወግበም ወገብመም ተሰቃይታለች። ስንት አመት ሰራች? ብዙ አመት ሰርታለች። ግን ገንዘቧን ባልታወቀ ሰው ተበልታለች። ያው ራሷ ታውቃለች። ለኛ ለሚዲያ ግን ማውጣት አልፈለገችም። በሰው ተበልታለች። ቤት የላትም። ጤናዋን አታለች። አላገባችም። አልወለደችም። በዛ ህይወት ውስጥ ሁልጊዜ እንዳለቀሰች ነው። እብን ራሷን እንኳን አጠብቅም። ስታዩት ብስቆል ነው። ስደት ላይ እንደዛ ስትሯሯጥ ሀገሯ ላይም መታ እየሰራች ነው። ብዙ ሙያም አላት። ስላድኖ ታትማለች ምናምን ሞያው አላት። ነገር ግን አልተጠቀመችበትም። እድሜዋን ጨርሳለች። ህመም ብቻ ነው ያተረፈችበት እና ከእሷ ራሱ ምን ተማራችሁ? ራሳችሁ እንዴት አድርጋችሁ ነው የአንዱ ህይወት እኔን ያስተምረኛ ብላችሁ የያዛችሁት ማለት ነው? ምክንያቱም በሰዓት መብላት አለባችሁ፣ መጠጣት አለባችሁ፣ መተኛት አለባችሁ ባለቻችሁ ሰዓት። አሁን አብዛኛው ማን አንዳንድ መዳሞች ዋይፋይ ይፈቅዳሉ፣ አንዳንዶች ደግሞ ዋይፋይ ይፈቅዱም ግን አለመፍቀዳቸው አንዳንዴ ጥሩ ነው። ስራችሁን በአግባቡ ሰርታችሁ እንቅልፋችሁን በአግባቡ እንድተኙ ያደርጋችኋል። ነገር ግን ባላችን ሰዓት ደግሞ ዋይፋይ ከተሰጠን ቲክቶክ ስንገባ፣ ዩቲዩብ ስንገባ ጊዜያችን እናቃጠልና ጠዋት ደግሞ ነግቶ ወደ ስራ ትሄዳላችሁ። ያ ማለት የጤና የራሳችሁን አለመጠበቅ ነውና ትኩረት ስጡት። የሚታወቃችሁ ኢትዮጵያ ላይ መታችሁ አግብታችሁ ስትወልዱ ህመሙ ደግሞ ቁጭ ብላችሁ ድካማችሁን ስታስታውሱት ዋጋ ተስፋ ትቆርጡባታላችሁ፣ ትናደዳላችሁ። አብረውኝ እኔ ከባህሬን የመጡ ጓደኞች ሁሉም ተሰደዋል። ሁሉም መልሰው ይደዋል። ኢትዮጵያ ውስጥ እየኖር ያለውት እኔ ነው። ስለዛ እናንተ መልሶ መሰደድ ሳይሆን አገራችን ላይ አሁን ላይ ተስፋ የለም ቢኖረንም ባይኖረንም ተስፋ የለም። ምክንያቱም አሁን ላይ ባለሀብት ብቻ ነው የሚኖርባት። ግብር ብትሉ በአዲስ አበባ ላይ ቤት ያላቸው ሰዎች ደስተኛ አይደሉም። በጣራ ይከፍላሉ፣ በግርግዳ ይከፍላሉ፣ በሱቄ ብቻ ካርታ አውጡ ይባላሉ። በጣም ስቃያቸውን እየበሉ ነው። እብን ፍቃድ ያላቸው ልጆች ፍቃዳቸውን ለማሳደስ ሲሄዱ የጤና መድን ሁለት ሺህ ክፈሉ እየተባሉ እየተገደዱ ነው። ሳይታከሙበት የጤና መድን ግዴታ አውጡ እየተባሉ ነው። እና አሁን ላይ የኮሪደር ልማት ማስዋቢያ ነው ህዝቡን እየተጫነ ያለው እንጂ የኑሮ ውዴታ፣ ሰው በሀገሩ ላይ ምን ሰርቶ ይኖር ምን ያገኝ የሚለው ነገር መንግስትንም ሆነ እያሳሰበ አይደለም። የሚጨነቀው እሱ ለኮሪደር ልማት ለሚያብለጨልጨው መብራት ነው። ህዝብ እየተራበ፣ ህዝብ እየተቸገረ፣ ህዝብ ስራ እያጣ ኮሪደር ልማት ቢብለጨለጭ እንጃ። የትም ሀገር እኮ አሁን አረብ ሀገራትን ብታዩ በውጭም ብታዩ ከተማቸውን ቢያሳምሩ ህዝባቸውን ተንከባክበው ህዝባቸው ጥሩ ደረጃ ላይ ደርሶላቸው ነው። የኛ ሀገር ደግሞ ህዝባችን እየተራበ እየሞተ እየተሰደደ፣ በጦርነት እየተካጥለ ኑሮ እያሳበደው መስራት አይችል በዛ ውስጥ ሁኖ ነው ኮኔንደር የሚያብለጨለጨው ማለት ነው። ልዩነቱን አያችሁት? ስለዛ ብር አታስቀምጡ እንመመክራችሁ ማለት ነው። አሁን ላይ ብር አታስቀምጡ ከቻላችሁ ቦታ ግዙ ብሩ ማይችልላችሁ ከሆነ ደግሞ ወደ ሲሳት ልቁት ወርቅ ገዝታችሁ አስቀምጡ ወርቅ ወሳኝ ነገር ነው ብትፈልጉት ሸጡታላችሁ ብትፈልጉት አጌጡበታላችሁ እርግጥ ኢትዮጵያ ላይ ሌባ ሞልቶ አናት አጌጡበት ነገር ግን ገንዘባችሁ ይዞ ነው የሚቀመጠው ወርቅ አሁን ላይ አንድ ግራም ወርቅ ኢትዮጵያ ውስጥ ሀያ ስድስት ሀያ ሰባት ሺ ነው ለዛውም ንጹህ ወርቅ አይደለም ኢትዮጵያ ውስጥ ተቀላቅሎ ነው የሚሰራው ተቀላቅሎ የሀገር ውስጥና የውጭ ወርቅ ተቀላቅሎ ስለሚሰራ ንጹህ አይደለም፣ ለዛውም ውድ ነው። ወርቅ መንግስታችሁ አስቀምጡ እንጂ ብር አታስቀምጡ። አሁን ላይ ዛሬ ኢትዮጵያ አንድ ዶላር መቶ ሰባ ብር ነው በባንክ እንኳ እየተሸጠ ያለው መቶ ሰባ ብር ነው በባንክ እንኳ እየተሸጠ ያለው እና ብሩ ምን ያህል እንደወደቀ ከዚህ ላይ ማየት ትችላላችሁ። ስለዛ ወርቅ ግዙ፣ ቦታ ግዙ፣ ብር አታስቀምጡ። የመንግስት መነገጃ ነው እንጂ ለእናንተ ጥቅም የለውም።